በአህለ ሱና ወልጀማአው ላይ ላለፉት ሶስት አመታቶች ይሄ መጅሊስ በመምጣቱ በደንብ መነቃቃት ፈጥሯል። ቅድም ያልናቸው ነገራቶች በመኖራቸው መነቃቃት ፈጥሯል። እንደሚታወቀው ወደኋላ ታሪክ ይሄ አህለ ሱና ወልጀማአው ታሪክ በደንብ ማየት ያለብን ይመስለኛል። ምናልባት ይሄ አህለ ሱና ወልጀማአው መጅሊስ መጀመሪያ ላይ በነበረበት ሰዓት ላይ ካያችሁ ምናልባት ላለፉት በርካታ ሺህ አራት መቶ ምናምን አመታቶች በጣም ዲፊከልቲዎችን አጋጥሞት አያቁም። ምንም ችግር ገጥሞት አያቁም። ከመንግስት ጋር ነው። አንቲል መጅሊሱ ከተመሰረተበት አሁን ኦልሞስት ሃምሳኛ አመቱ ላይ ነው ያለው። ከተመሰረተበት አላህ ይርሐማቸው አባታችን ሼህ መሐመድ ሳኒ ሀቢብ ከመሰረቱት ጊዜ አንስቶ አብዛኛው ነገር አልጋ ባልጋ ሆኖ ነው የመጣው። ከመንግስት ጋር ሆኖ ነው የመጣው። ምንም አይነት ይሄ ዲፊኩልቲዎችን ገጥሞት አያውቅም ነበር። በዛ ሂደት ያው ተሞክሮ አልነበረውም ማለት ይቻላል። ይሄ በጣም የሚያታግል ነገር ገጥሞት አያውቅም ነበረ። ብዙ ነገሮቹ ስሙዝ ነበሩ። ይህን ያህል አዳጋች ነገር ስላልነበረ ያው ያ መጅሊስ ትንሽ በጣም ዶርማንት ነበረ ማለት ይቻላል። ዝግጅት አለማድረጎች ነበሩ። መጅሊስ ሂደት ላይ ከተወሰኑ ዓመታቶች በኋላ የተወሰኑ እንትኖች ታይተው ነበረ፣ ምልክቶች ታይተው ነበረ። በተለይ ከ1980ዎቹ በኋላ የታዩ ለውጦች ነበሩ፣ የአስተሳሰብ ለውጦች ነበሩ። የተቋም የለውጥ ተቋምን አክቲቭ የማድረግ ኤንድ ኦልሶ በዛ ልክ ዝግጅት ሊያስፈልገው የሚችል እንትኖችን ተፈጥሮ ነበረ፣ ምልክቶች ታይተው ነበር እና በዛ ልክ ዝግጅት አለማድረጎች ነበሩ። ከሁለት ሺህ አራት በኋላም በዚህ መልኩ ግንዛቤ የመፍጠር የማህበረሰብን ግንዛቤ አለማስጨበጥ ህዝባዊ ሰንሰለቶች መቋረጥ የመጅሊሱ ህዝባዊ ሰንሰለት አልነበረው፣ ወይም ህዝባዊ ከህዝብ ጋር አፕሮች የሚያደርግባቸው ወደ ህዝብ ዘንድ የሚደርስባቸው ነገራቶች የተቋረጡ ነበሩ እና ከግንዛቤ እስከ መፍጠር ወይንም ግንዛቤ እስከ ማስጨበጥ ህዝባዊ መሆን እና ሰንሰለቱን መፍጠር አልነበረውም። ይህ የሚዲያ እና ኮሚኒኬሽን ስራዎችም እንደዚሁ ጉድለቶች ነበሩት እና አሳታፊነት ላይ በደንብ አለመስራት ያው ቅድም የተባለው እስከታች ህዝባዊ ሆኖ አሳታፊነት ላይ ያለ መስራቶች እና ራስን ከጊዜው ጋር አፕዴት ያደረጉ አለመሄድ ችግሮች ነበሩ። ያው እነዚህ ውጤቶች ፋይናሊ አህልሱና ወልጀማዓው የነበረውን መጅሊስ ስለ አህልሱና ሱና ወልጀማዓ እንዳያውቅ እነዚህ ስራዎችን አልሰራም። አህልሱና ሱና ወልጀማዓ ማ ነው? ወደፊት ሊመጡበት የሚታሰቡ ትሬቶች ወይም ስጋቶች ምንድን ናቸው? እንዴት ራሱን ማዘጋጀት ይችላል? እንዴት መመከት ይችላል? እንዴት ራሱን ታሪኩን ትውፊቱን መጠበቅ ይችላል የሚለውን ምንም አይነት ስራዎች አልተሰሩም ነበረ ማለት ነው። ምናልባት ወደ ሁለት ሺህ አስራ አንዱ የከሸፈው የተቋማዊ እንቅስቃሴ መመልከት እንችላለን። ይህንን ምናልባት አንድነትን አካታች የሚሉ አካላቶች የ2011 እንቅስቃሴ የጀመሩት እነሱ ናቸው። ቢኮዝ ብቸኛውና ብቸኛው ነገር አካታች ተቋም ይኑር ነበረ። ቤዚክ ጥያቄያቸው የነበረው ኢንክሉሲቭ የሆነ ኢንስቲትዩሽን የመስረት የሚል ነበረ። ይሄ ማለት ምን ማለት ነው ካልን ውስጥ ያለው አካል እኛን አይወክልም፣ እኛ የተለየነን ማለት ነው እኛ የተለየነን የተለየ አስተሳሰብ አለን። እዚህ መጅሊስ ውስጥ ሪፕረዘንቴሽን እንፈልጋለን። ይሄ አካል እኛን ሪፕረዘንት አያደርግም አይወክልም፣ ማለት መጅሊሱ የኛ አይደለም። ስለዚህ እኛም እንግባበት የሚል ጥያቄ ለ2011 የለውጥ እንቅስቃሴ ሀገራዊ የለውጥ እንቅስቃሴ ሲመጣ ትልቁን ጥያቄ ያቀረቡት ይህንን አሁን መጅሊስ የገቡት የተቆጣጠሩት አካላቶች ናቸው። ደም ተፈጠረ፣ ከተፈጠረ በኋላ ምንድን ነው የሆነው? 25 ስጡን አሉ። ኦኬ ወይ ግቡና ተቋም ይስተካከል፣ ተቋማዊ ለውጥ የተባለው ለዛ ነው። ግቡና ተቋሙ ይስተካከል፣ ፌር በሆነ መንገድ የጋራ ተቋም። ምክንያቱም ህዝበ ሙስሊሙ የተለያየ አስተሳሰብ ሊኖር ይችላል ነገር ግን ተቋሙ በአስተዳደራዊ መልኩና ሃይማኖታዊ መልኩ በሁለት ተከፍሎ ሃይማኖታዊ ፓርቱ ዑለሞቹ ሲኖሩት ሌላኛው ደግሞ አስተዳደራዊ ፓርቱ ደግሞ ኢንቴሌክቹዋል ቤዝድ በሆነ ኤንድ ፍሪ ሁሉንም እኩል በእኩልነት የሚያስተዳድር የአስተዳደራዊ ፕላትፎርም ተፈጥሮ በዛች ሂደት መሄድ አለበት በሚል ቱኒ ፋይቭ ፐርሰንት ተሰጥቶ አይ በቃ ኖ ከቱኒ ፋይቭም ወደ ሀምሳ እናሳደገው ወደ ሀምሳ እናሳደገው ተብሎ በሀምሳ ሀምሳ ከተገባ በኋላ ሀምሳ ሀምሳው ውስጥ ከገባ በኋላ ምን ፈጥሮ መጨረሻ ላይ ሀው እንዴት ተቋም መቆጣጠር እንደቻለ የምናውቀው ሂደት ነው። መጅሊስ ከተገባ በኋላ ውስጥ የነበረው 50 ፐርሰንት ማዋከብ ነው የተያዘው። የቦርድ የሚባል አለ። ቦርድ የተባለው እነ ከማል ሀሩን የሚመራው አካል እነ ሙፍቲን ማዋከብ ውስጥ የነበሩትን እነ አህለ ሱና ወል ጀማዓ ወይንም ሱፍያው ተወካይ የነበሩትን ሰዎች ማዋከብ፣ ኤንድ ተቋሙ ፋይናንሽያሊ ማዳከም ከስር ከስር በስራት ዴን ከዛ በኋላ ምንም አይነት ቅቡልነት እንዳያገኙ አድርጎ መጣል ነበረ። ያንን ሰክሲድ አድርጎ ታስብቶታል። ፋይናል መጨረሻ ላይ በመፈንቅል በሁለምሳ ሰብስቦ ኤንድ ቁልፍ ሰብሮ ው እንዴት ነው ምንም አይነት ትራንሲሽን ምንም አይነት ህጋዊ እንትን በሌለበት ሂደት እንዴት ተቋም ውስጥ እንደተገባና ተቋምን እንዴት ነጠቃ እንደተደረገ ወይንም ሌላውን አካል እንዴት መግፋት ሂደት ውስጥ እንደተኬደበት በደንብ በግልጽ ማየት ይቻላል። ሶ እዚህ ጋር ሲሆን ምንድን ነው የተፈጠረው ከተባለ ሀንድረንድ ፐርሰንት፣ መጀመሪያ በአምሳ ነበር የገባው። ሀንድረንድ ፐርሰንት የመቆጣጠር ሂደት ነው የተካሄደው። ሀንድረንድ ፐርሰንት ከላይ እስከ ታች ድረስ ከፌደራል መጅሊስ እስከ ክልል እስከ ወረዳ፣ እንደ አዲስ አበባ ስንወስደው ከከተማ እስከ ወረዳ ድረስ፣ በክልል ስንወስደው ከዞን እስከ ወረዳ ድረስ አንድ አይነት ተመሳሳይ በሆነ የአንድ ዶክትሪን ተከታይ በሆነ የአንድ ዶክትሪን ወይም አንድ አስተሳሰብ ተከታይ በሆነ ስብስብ ኮንከር ተደርጓል ማለት ነው። ሶ ዛሬ እንግዲህ ኢስላምንን ሙስሊምንን አንድንን ምናምን ይሄ ዛሬ ላይ የሚሸወድ አካል የለም። በደንብ ባንዋል። ቅድም ያልኩት ሙስሊሙ ማህበረሰብ መጀመሪያ ኦፍኮርስ አንድነን አንድነን ብሎ ተቀበለ፣ አንድነቱን ተቀበለ፣ ወንድማማችነቱን ተቀበለ፣ አንድ ተቋም መመስረቱን ተቀበለ። ቤን አሁን ግን አይቀበልም ያንን። ቢኮዝ ነቅቷል አሁን ነቅቷል። መጅሊሱ የመጅሊስን መተዳደር ደንብ የሁለት ሺ አስራ አንድን የመጅሊስ መተዳደር ደንብን ጥሎ ገንጥሎ ወስዶ የራሱን መተዳደር ደንብ ያጸደቀ መጅሊስ ነው። የአንድ አስተሳሰብን ጠቅላላ አህለሱና ወጀማ ወይም ኢትዮጵያ ውስጥ ያለውን ሙስሊም ሊወክል ይችላል የተባለውን ሰነድ አውጥቶ የራሱን የአንድ አስተሳሰብ ሰነድ ነው ምን ያደረው ያጸደቀው። የዑለማ መግባቢያ ሰነድ የዑለማ መግባቢያ ሰነድ ሁለት ሺ አስራ አንድ በርካታ ምሁራኖች በርካታ አባቶች ሊቃውንት አባቶች ተሳትፎበታል። ግን መጅሊስ ሲገባ የሚፈልገውን ቆርጦ ከዛ ላይ ገንጥሎ አውጥቶ የራሱን የዑለማ መግባቢያ ሰነድ አዘጋጅተዋል። ይህንም ዛሬ የማይረዳ ሶሳይቲ ሙስሊም ሶሳይቲ አታገኙም። ኤንዶሶ ኢቨን የመልካም አስተዳደሩ ጉድ ገቨርነንሱን እንየው በደምብ ዛሬ እኮ ሌላው አይደለም። ሌላው አስተሳሰብ እንኳን ከአለሱና ወልጀማው አስተሳሰብ ውጪ ያለው እህዋኑ ማህበረሰብ ራሱ ምን ላይ ነው ያለው? ሌላ ለዘብተኛ የሆነው የዋሃብያው ክፍል ምን ላይ ነው ያለው? ኦኬ። ዛሬ ይሄን መጅሊስ እኮ ዟሊም ነው ብሎ በዳይ ነው ብሎ እኮ የሚልበት ተጨባጮች ተፈጥሯል። በዳይ ነው፣ ጨቋይ ነው የምር መስተካከል አለበት የሚሉ እኮ ተፈጥሯል። ሶ መጨረሻ ይሄ መጅሊስ ምንድነው እዚህ በመግባቱ ቅድም ወደ ነበርበት ወደ መነሻችን ወደ መነሻችን እንመጣለን። ወደ መነሻችን እንመጣለን እና ወደ መነሻችን ስንመጣ ይሄ መጅሊስ በመምጣቱ ቅድም ያነሷቸው ነገራቶች አሉ። ምንድነው የመጣለን ለኛ ትሩፋቱ፣ ትሩፋቱ ያመጣልን ነገር ምንድነው ካለ አንደኛው ህዝባዊ መነቃቃት ፈጥሯል። ሁለተኛው አንድነት ፈጥሯል፣ አህለሱና ወልጀማው አንድነት ፈጥሯል። ሶስተኛው ስለዚህ ቡድን እንዲያውቅ እንዲያው አስችሎታል። ሌላኛው መጅሊስ አንድነትን ማምጣት እንደማይችል ተገንዝቧል አህለሱና ወልጀማው ሌላኛው ተቋም መምራት እንደማይችል ይሄ ይሄ አካል ተቋም በጣም አዘምኝ ይመራለሁ ገብተን ተቋም እናስተካክላለን ተቋምን ኢንስቲትዩሽኑን ከፍ እናደርጋለን የሚል ነበር። ላለፉት ሶስት አመታት ምንድን ነው ይሄ ኢንስቲትዩሽን? እኮ ከኢንስቲትዩሽንም የሙስሊሙን መብት ማስከበር የማይችል ደካማ፣ የመጨረሻው ደካማ መጅሊስ ሆኖ እኮ ተመስግቧል። የመጨረሻው ደካማ መጅሊስ አንድ ግለሰብ መክሰስ የማይችል አንድ ግለሰብ አንድ ግለሰብ ነብዩን ሰለላሁ አለይህ ወሰለም ሰድቦ ሰድቦ መክሰስ የማይችል ደካማ ተቋም ሆኗል። ደካማ ተቋም አንድ ግለሰብ እንኳን መክሰስ ይችላል። አይደለም መጅሊስ አንድን ግለሰብ መክሰስ የማይችል ተቋም ሆኗል። ሶ ስለዚህ ተቋም እንደማይችል አምባገነን መሆኑንም አሳይቷል። አምባገነን ይሄ ተቋም ፍትሃዊ አለመሆኑ፣ በእኩልነት ላይ የሚያምን አለመሆኑ፣ የማህበረሰብን መብት ማስጠበቅ እንደማይችል ወይንም ሁሉንም የማህበረሰብ ክፍል መብትን በእኩልነት የሚቀበል አለመሆኑን ይህንን በደንብ ምን አድርጓል? አሳይቷል ማለት ነው። ሌላኛው ሱፍያው ማህበረሰብ ሱፍያው ማህበረሰብ አይ ከዚህ ቀደም አልተደራጀም ነበረ። የመደራጀት እሳቦት አልነበረውም። ምክንያቱም ጃይት የሆነ ኢንስቲቱሽን ነው። አልተሰውፍ ማለት ተሰውፉ ራሱ በመሻይፍ የታጠረ ነው፣ በሃሪማዎች የታጠረ ነው፣ በሃድራዎች የታጠረ ነው፣ በዑለሞች የታጠረ ነው፣ በምሁራኖች የታጠረ ነው። ግን መደራጀት አያስፈልገውም ነበር። ግን ዛሬ ግን አስገድዶ ወደ መደራጀት መጥቷል። ወደ መደራጀት መጥቷል። ሶ እንዲደራጅ እንዲደራጅ ምን አድርጎታል፣ አነሳስቶታል። ተሰውፉ ሚዲያ አልነበረውም። በሚዲያ በኩል ተጠራጅቶ ሚዲያን እንዲከፍት ሚዲያ ላይ እንዲሰራ ሐቆቹ እንዲወጡ ለሐቅ እንዲሰራ ይሄንን አንድ ስቴፕ ከፍ እንዲ አስችሎታል ማለት ነው። ሌላኛው እንዲነቃ አድርጎታል። ማንነቱ እንዲያውቅ ማነኝ እኔ። መጅሊስ ውስጥ ያለው አካል አስተሳሰብ በተለያዩ ሰነዶች አንድን ዶክትሪን ወይንም አንድን አስተሳሰብ ብቻ የወከለ መሆኑን በደምብ ማህበረሰቡ ተገንዝቧል። ሶ በዚህ ወቅት ላይ ማንነት የእኔ ማነኝ መውሊድ አታከብርም ሲባል ኦኬ፣ ይህ ሪፕሬዘንት አያደርገኝ ማለት ነው። ትክክለኛ ወደ ማንነቱ እየተመለሰው ነው ማለት ነው። ተመልሷል ወደ ማንነቱ። ዳዕዋ ፊሰቢልላ አታደርግም፣ ያንተ ጀመዓ አይገቡም፣ መርከዝ ይቆለፋል፣ የአንተ አለሱና ወልጀመዓ ከሲኤምሲ የቀራ ከኢትዮጵያ እስላማዊ አስተምህሮ የቀራ አንዴ አህባሽ አንዴ ተሰውፍ አንዴ ሙሽሪክ አንዴ ምናምን እያለ እያለ ስም ሲሰጥ ኦኬ እኔ ማነኝ እኔ ማነኝ ወደሚለው ወደ ማንነቱ እንዲመጣ ማንነቱን ክልል እንዲያደርግ ግልጽ እንዲያደርግ አድርጎታል። በግልጽ እኔ ማነኝ ብሎ ቆሞ ማንነቱ እንዲያውቅና ለማንነቱ ደግሞ ራሱ ሪከግናይዝ እንዲያደርግ አድርጎታል። እና በዚህ መልኩ እንትን አድርጎታል። ሌላኛው ለመብቱ መብቱን እንዲጠይቅ አድርጎታል። መውሊት ማክበር መብቴ ነው በኢትዮጵያ ህገ መንግስት በኢትዮጵያ ህገ መንግስት በትክክል በህዝባዊ በዓላቶች ውስጥ ከተመዘገቡት ውስጥ አንዱ መውሊድ ነው። በትክክል በኢትዮጵያ የሃይማኖት ወይንም የእምነት ነፃነት ውስጥ ዳዋ ፊሰቢልላ ማድረግ ይሄ አንዱ መብቴ ነው። መሪን የመምረጥ መብት አለኝ፣ ኮሚቴ የመምረጥ መብት አለኝ፣ በአስተሳሰብ አለመገፋት መብት አለኝ፣ አምልኮ የማድረግ ሙሉ ህገ መንግስታዊ መብት አለኝ የሚል የመብት ጥያቄ ወይንም ለመብቱ እንዲጠይቅና ለመብቱ እንዲንቀሳቀስ አስችሎታል ማለት ነው እና እነዚህ በሙሉ እንዲያደርግና ይሄን ሁሉ እንዲሄድ አስችሎታል። ሌላኛው ደግሞ ምናልባት መጅሊሱ የመጅሊሱን ትክክለኛ ማንነትንም ለማወቅ አስችሎታል። አህለሱና ወልጀማ ወይንም በአጠቃላይ ኢንታ በሀገር አቀፍ ደረጃ ኮስረው ቶታሊ ይሄን ያኛውን ማህበረሰብ ሳንል፣ ይሄ መጅሊስ በአስተዳደራዊም በሃይማኖታዊም ይሄ መጅሊስ ማን እንደሆነ በደንብ ሰው ክሊር አድርጎ እንዲገነዘብና እንዲያውቀው አድርጎታል። ይሄ በዲስ እዚህ ባይመጣ ኖሮ ይሄን ሁሉ ገበናው ይሄን ሁሉ ነገሩ ማን ያውቅ ነበረ? ማንም አያውቅም ነበረ። እና ይሄን ነገራቶቹ በደንብ ዘዋሂር ወጥተው በደንብ እንዲታወቁ አድርጓቸዋል። እና ምናልባት የነገሱ ሰዎችን በደንብ እዩ እንግዲህ ኡስታዜ ኡስታዚ ሲባል የነበረበትን እንደው በቃ የሰሃባ የሰሃባ አይነት ገጽታዎችን አላብሶ የሚኪድባቸውየሚካሄድባቸው የነበሩትን ሂደቶችን በደንብ ታስታውሳላችሁ፣ በደንብ እንትን ትላላችሁ። እና እነዚህ ሰዎች ከመጅሊስ በፊት በነበረው ሂደት ውስጥ ምን እንደነበረ ሲያደርጉ የነበሩትን እያንዳንዱ ንግግሮቻቸውን ማምጣት እንችላለን፣ በደንብ ሲናገሩት የነበረው ንግግር መልካም የሆነውንም መልካም ያልሆነውንም ማለት ነው። ቅድም መጀመሪያ ላይ ስንነሳ መጅሊሱ አካታች መሆን አለበት ከሚለው ጀምሮ ማለት ነው ያኛውን እኛን አይወክልንም ከሚለው ጀምሮ ጀምሮ ሲነሱ የነበሩትን ሙተጠሪፍ የሆኑ ጽንፈኛ የሆኑ ሂደቶችን በደንብ እናስተውላለን። የመሰረቱት ተቋም የገነቡት ተቋም የገነቡት ኢንስቲትዩሽን ምን አይነት እንደሆነ አይጠና ሃንድረድ ፐርሰንት አንድ መቶ ፐርሰንት ዘውገኛ የሆነ ጠርዘኛ የሆነ ጽንፈኛ የሆነ መብትን የማያከብር ኦፕሬሲቭ የሆነ ኢንጀስቲስ ያለበት ወይንም ይህ ፍትሐዊነት የነገሰበት ተቋም ነው የገነቡት። ዛሬ ይሄ እኔ ወይም እኛ ስለተናገር ነው አይደለም። አክቹዋሊ ነባራዊ አየሩ በራሱ የሚናገረው ነገር ነው። ከተማ ላይ የሚሰራውን የሚታይ ነው። ጤን በየክልሉ የሚሰራውን ደግሞ የሚታወቅ ነው። ስለዚህ ይሄንን ነገር ማርገብና እታች አውርዶ ሌቭሉ ከተራ ማህበረሰብ ውስጥ መደባለቁ በደንብ ተችሏል፣ በደንብ ተሰርቶበታል እና ይሄንን መልካም አጋጣሚዎችን ተፈጥሯል። ይሄ ሶስት ዓመት ይሄ መጅሊስ ወደዚህ በመምጣቱ ይሄን አጋጣሚ ተፈጥሯል። ሌላኛው የመጨረሻው መጠቅሰው የተቋም ምዝበራና ብልሹ አሰራር እንግዲህ በፊት ላይ ይሄ መጅሊስ ከመምጣቱ በፊት የሚወሩ ነገራቶች አሉ። ተቋሙ ዘራፊ ነው እንትን አደለም ታማኝ አደለም የሙስሊሙን ሀብት ይዘርፋል። የሚገርመው ነገር ሁለትና ሶስት ህንፃዎችን የገነባው ይሄ መጅሊስ ነው የሄደው መጅሊስ ነው። ይሄ መጅሊስ ከመጣ በኋላ ከየሀገራቱ ከህዝቡ የሚሰበሰበው ገንዘብ የት ገባ፣ ምን ልማት ላይ ዋለ ካላችሁ፣ መጅሊሱ ከመጣ ሶስት ዓመት ውስጥ ምን ሰራ ካላችሁ፣ ምንም ነገር ባዶ ነው፣ አታገኙም። አንድ እንኳን ታንጀብል የሆነ ማስረጃና መረጃ አታመጡ፣ የለም አንድም ልማት አልሰራም። አንድም የሚታይ ነገር ጠብ ያለ መሬት ላይ የወረደ ነገር አልሰራም። ይህንን በደንብ ሙስሊሙ ማህበረሰብ መገንዘብ ማየት የሚችለው ሀቅ ነው አይቶታልም ደግሞ ሲጀመር ማለት ነው እና የተቋም ምዝበራና ብልሹ አሰራሩ እኛ እንደው እኔ አይደለሁም ያረጋገጥኩት እኛ ጋር ከሚመጡት ማስረጃዎች ማስረጃዎች በተዘዋዋሪ መጅሊስ ውስጥ እኮ የፋይናንስ ሀላፊ የሆኑ አካል የተመዘበርባቸውን ዶኩመንቶች ያወጡበት ተጨባጮች እኮ ውስጥ ነው ያላቸው ተጨባጮች ያላቸው በተቋም በተቋም ብድር በሚል ለግለሰብ ሲተላለፍ በተቋም፣ ይሄ እኮ በጣም ሼም እኮ ነው። በየትኛውም መጅሊስ ውስጥ ያልነበረ ብድር፣ ይሄ እኮ የብድርና ቁጠባ እኮ ተቋም እኮ አይደለ መጅሊስ ማለት። የአንድን ግለሰብ እኮ አንድን ግለሰብ ቢዝነስ መስሪያ እኮ አይደለ መጅሊስ። ለሙስሊሙ ማህበረሰብ ማህበራዊ፣ ኢኮኖሚያዊ ኤንድ ፖለቲካዊ ጉዳዮችን የሚፈታ ተቋም እንጂ ግለሰቦችን፣ የግለሰብ ቢዝነስን፣ የግለሰብ ችግርን የሚፈታ ተቋም አይደለም። ግን የሆነው በዚህ ሶስት ዓመት ውስጥ ቱርክ አንድ ወርና ሁለት ወር ቤታቸው እስኪመስል ድረስ ዱባይ ቤታቸው እስኪመስል ድረስ እንግዲህ ከአርባ በላይ ሀገራቶች ቤታቸው እስኪመስል ድረስ ይህንን የመጅሊስ ምዝበራ በደንብ ማህበረሰቡ በደንብ ተገንዝቦታል። ይህንን በደንብ ባለፉት ሶስት ዓመታቶች ውስጥ በደንብ ማየት ተችሏል። ስለዚህ ማን ነው ሀቀኛ ማን ነው ተአማኒ ማን ነው ለስትክክል፣ እንደው ለህዝብ ነው የሚሰራው ለግሉ ሳይሆን የግሉን ካዝናውን የግሉን ኪሱን የግሉን ሀብት ለማካበት ሳይሆን ለኡማ ለሙስሊሙ ማህበረሰብ የሚሰራው ማንነው የሚለው በስትክክል ታይቷል። ዛሬ ፌደራል መጅሊሱ ያለበት ህንፃ ማን ነው የገነባው? ዛሬ አዲስ አበባ መጅሊስ ያለበት መጅሊስ ምዝ ያለበት ቦታ ማን የገነባው? ሌላ ታችኛው ያለው ተቋም ሌላ አንድ ተቋም ማን የገነባው? እናንተ ፍረዱ። ይሄን ሙስሊም ማህበረሰብ በደንብ መገንዘብ እንዲችል አድርጎታል። ለምን? ላለፉት ሶስት ዓመታቶች ይህን ነው የተሰራው። ዛሬም የተቋም ምዝበራውን ተቀጥሎበታል። የተቋም ምዝበራው ላይ ተቀጥሎበታል። ምርጫው እስኪያልፍ ወይም በምርጫ በማለት ምርጫውን ቤዝ በማድረግ በዛ ላይ ተኪዶበታል። ሌላኛው የመጨረሻ ጠቅሼው መጣው ነገር የሙስሊሙ ችግር አፈላላጊ መሆኑ በደንብ ታይቷል። ይሄ መጅሊስ የሙስሊሙ መፍትሄ አፈላላጊ ሳይሆን የሙስሊሙ ችግር አፈላላጊ ሆኖ ቆይቷል። ትላንትናም ነበረ፣ ዛሬም የሙስሊሙ ችግር ችግር አፈላላጊ ሆኖ ነው እየቀጠለ ያለው። አንዋር መስጂድ ላይ አንዋር መስጂድ ላይ መስጂዳችን ፈረሰ ብሎ ነው ጣቃልኮ ወጥቶ መፍትሄ የሚፈልገውን አካል መጅሊሱ ተነጋግሮ አብቅቷል። ኦፍኮርስ መንግስት ችግር አለበት ብለን አናምንም። ከመጅሊሱ ከመጅሊሱ ጋር ተነጋግሮ ጨርሶ ተነጋግሮ በጠርቀሳ ጉዳይ ላይ ፈቶታል። የሙስሊሙ ተቋም ተብሎ የተቀመጠው የተቋም ነው ፈቶታል። ትክክለኛ መረጃ መስጠት ሲገባው ግን ትክክለኛ መረጃ ባለመስጠቱ ተቋሞቹ ፈርሷል ብሎ ኦርኬስትሬት በማድረጉ ምክንያት ሙስሊም ወንድሞቻችን ወጥተው ሲሞቱ ወጥቶ ግን የሰጡት ምንድን ነው? ሌላ ችግር ማፈላለጊያ ዘዴያቸው ወይም ሌላ ችግር ሲያፈላልጉ ሁለት ተቋማቶች ሪፎርሙን ያልተቀበሉ ሁለት ተቋማቶች ናቸው። ይህንን ችግር የከሰቱት ወይም ይህንን ችግር ያመጡት የሚል ዲስኩርስ ሰምተነ። የተባረክ መስጅድ ጉዳይ ላይ መጅሊሱ ተደራድሮ ተነጋግሮ ተነጋግሮ ጨርሶ ከመንግስት ጋር ኦኬ ተባብሎ ሁሉ ነገር አብቅቶ ጨርሶ ሲያበቃ ምንድን ያደረገው ማህበረሰብን በማታ መጥራ? በጁማዓ መጥራት ጁማ ቀርቶ እሱ እኮ ቤቱ ነው ያለው። ይሄን ችግር አፈላላጊ መጅሊስ ነው ያለው መፍትሄ አፈላላጊ ሳይሆን፣ ሰው መፍትሄ ማፈላለግ ካለበት ችግር የለውም። ዲፕሎማቲክስ በሆነ መንገድ ከመንግስት ጋር ቁጭ ብሎ ፈቶ ሪያሊቲውን ክሊርሊ በቃ አልቻልንም፣ አይ ይሄ መንገድ ተነጋግረን ነበረ፣ በዚህ በዚህ መልኩ ይሄ ነገር በሌላ መንገድ ደግሞ ስናየው ይሄን ሌላ ነገር ይዞልን መጥቷል፣ ወይንም ይሄ ሌላ አንድ ነገር ይዘን መጥተናል ብሎ ማህበረሰብን ማረጋጋት ሲቻል። ነገር ግን ይህምን ሁሉ ጠንቅጥ የሚያመጣው ይሄ መጅሊስ መሆኑ በስትክክል ነው። አሁንም እየተወራ ነው። መጅሊስ ባለበት መጅሊስ ባለበት ጭምር አሁንም ረባሽ ተንኳሽ እየተባለ ያለው ሪፎርም ሪፎርም ሪፎርም የተኛውንም ሪፎርም ቢሰራ ምን አይመጣም። አለሱ እና ወልጀማ አውን ማንበርከት የትኛውንም ሪፎርም ቢመጣ ከተማ ላይ ያሉትን አንድ መቶ አንድ ፐርሰንት ያሉትን መስጂዶች ቢወሰዱ የሱፍያውን ማህበረሰብ እሴት፣ ታሪክ፣ ትውፊት የመሻይኮቻችንን ወይም የመሻይኮቹን መስመር ማጥፋት አይቻልም። ዛሬ ቅድም እንዳለው መጅሊሱ በመምጣቱ መጅሊሱ በመምጣቱ ቅድም የዘረዘር ናቸው ነገራቶችን ሙስሊሙ ማህበረሰብ ክልል በደንብ መረዳት አንድ ርስ አንድ ማድረግ ስለቻለ ይህንን ነገር ማንበርከክ ማሳመን የሚችለው የሚቻልባቸው ጊዜያቶች አብቅቷል። እኔ ሙስሊሙ ማህበረሰብ ይህንን በመምጣቱ በደንብ ኦርጋናይዝ እንዲሆን አድርጎታል። መብቱን እንዲያውቅ አድርጎታል። የሰዎቹን ማንነት እንዲያውቅ አድርጎታል። እንዲቆረቆረው አድርጎታል። ይህንን ይህንን ሁሉ ነገራቶች በደንብ ሂደቶችን ትብሎታል እነዚህ ጉዳዮች እንሻአላህ ኦርጋናይዝ መሆኑ መጥተዋል። የመብት እንቅስቃሴው ተጀምረዋል። ይህንን ቅድም እንዳልነው ልክ ከላይ የመጣንባቸው መንደርደሪያዎች እንዳሉት ሁሉ እነዚህ ኦፕሬሽኖች እነዚህ ኢንጀስቲሶች፣ እነዚህ ራት ቫይሬሽኖች ፋይናሊ ዘይሊ ፍሪደም ኤንድ ኢኳሊቲ ኤንድ ወደ አንድ ተቋም ወደ አንድ ኢንስቲቱሽን የመምጣቱና ድል የማድረጉን ሂደት ወደ ቪክቶሪየስ የሆነ መብትን ወደ ማስጠበቅ ይመራናል ሶ ስለዚህ በዚህ መልኩ ደግሞ ፖዘቲቭሊ ምናልባት ኦፕቲማይዝ አድርገን ደግሞ በዚህ መልኩ ብናየው ያው ያለፉት ሶስት ዓመታቶች መጅሊሱን፣ መስጅዶች ላይ፣ ሮሞች ላይ፣ መድረሳዎች ላይ ኢቨን በግለሰብ ደረጃ ያደረገው ማጥቃት ያደረገው ጭቆና እነዚህ መልካም ሂደቶችን መልካም ነገራቶችን ይዞ መጥቷል ብዬ ነው ማስበው። ስለዚህ አሁንም ያው ብዙ ይህን ያህል መደናገር አያስፈልግም። ቅድም እንዳየናቸው ነው፣ ሰው ለመብቱ ሲታገል ጭቆናዎች ይመጣሉ፣ የመብት ጥሰቶች ይመጣሉ። ነገር ግን እነዛ የመብት ጥሰቶች አንድ ቀን ምን ይሆናሉ ማለት ነው፣ ተገፈው ነፃነት የሚመጣበት እና እኩልነት የሚቀዳጅበት ቀን ቅርብ ነው የሚሆነው ማለት ነው። ለዛሬው በዚህ ርዕሰ ጉዳይ ላይ የነበረን ቆይታ ይህንን ይመስል ነበረ። በሌሎች የሚዛን ትንታኔ እስክንገናኝ ወሰላሙ ዓለይኩም ወራህመቱላሂ